በክልሉ የተጀመረው የኢኮኖሚ ለውጥ ወደ ተሻለ ደረጃ ለማሻገርና ያለውን ውስን ሀብት በጸዳና በተቀናጀ መልኩ ማስተዳደር እንዲቻል የክልሉ የኦዲት ግኝት አስመላሽ ግብረ ኃይል በትኩረት እየሰራ ይገኛል። እንደ ማዕከላዊ ኢትዮጵያ ክልል የመንግስት መስሪያ ቤቶች የተጣለባቸውን ተልኮ በአግባቡ መወጣት እንዲችሉ የኦዲት ስርዓትን ለማጎልበት ርብር እየተደረገ ነው። በጋራ ምክክል መድረክ ተገኝተው ንግግር ያደረጉት የማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤና የክልሉ የኦዲት ግኝት አስመላሽ ግብረ ኃይል ሰብሳቢ ወይዘሮ ፋጤ ስርሞሎ በመንግስት መስሪያ ቤቶች ውስጥ ግልጸኝነትን፣ ተጠያቂነትንና የመልካም አስተዳደር ስርዓትን ለማስፈን የኦዲት ግኝት ስራዎች በተጠናከረ ሁኔታ እየተከናወነ መሆኑን ገልጸዋል። የክልሉ ዋና ኦዲተር መስሪያ ቤት በክልሉ ያሉ ባለበጀት መስሪያ ቤቶች የተመደበላቸውን በጀት ህግን መሰረት በማድረግ ስለመጠቀማቸው የቁጥጥርና የክትትል ተግባራትን ማከናወን የህግ ጥሰቶችንና የአፈጻጸም ድክመቶችን በማስረጃ በማስደገፍ እየሰራ እንደሆነም ተናግረዋል። ከክልል ጀምሮ በየደረጃ ያሉ የህዝብ ተወካዮች ምክር ቤቶች ተቋማት የኦዲት ግኝት በሪፖርት መሰረት እቅድ ውስጥ በማካተት ማስተካከያ መውሰዳቸው የማረጋገጥ ክትትልና ቁጥጥር ከማድረግ በተጨማሪ የአስፈፃሚ አካላት የአፈጻጸም ምዘና በሚደረግበት ወቅት እንደ ዘርፈ ብዙ ተግባር ተወስዶ የምዘናው አስር በመቶ የኦዲት ግኝት ላይ የተደረገ ማስተካከያ እንዲሆን ተደርጎ እየተሰራ ይገኛል። በተሰራው ስራም ከጊዜ ወደ ጊዜ እያደጉ የመጡ አበረታች ውጤቶች ተመስክተዋል። በክልሉ የኦዲት ግኝት አስመላሽ ግብረ ኃይል ከተቋቋመ ጀምሮ በ2016 እና በ2017 በጀት ዓመት የዞንና የልዩ ወረዳ የኦዲት ግኝት አስመላሽ ግብረ ኃይል በተቀናጀ መልኩ ባደረገው እንቅስቃሴ ከ245 ሚሊዮን ብር በላይ እዳ ተመላሽ ማድረግ እንደተቻለም ገልጸዋል። ከማዳበሪያ ባደረገው እንቅስቃሴ ከማዳበሪያ ዕዳ፣ ከገቢ ወጪ እዳ፣ ከገቢ ውዝፍ እዳ፣ ከትምህርት ቤቶችና ከጥሬ ገንዘብ በድምሩ ብር 245 ሚሊየን 1 ተመላሽ ማድረግ ተችሏል። እንዲሁም በአንዳንድ መስሪያ ቤቶች ለተደጋጋሚ ኦዲት ግኝት መነሻ በሆኑ አመራሮችና ባለሙያዎች አስተዳደራዊ፣ ፖለቲካዊ፣ ህጋዊ እርምጃ የክልሉ ዋና ኦዲተር መስሪያ ቤት በ2015ና በ2016 በጀት ዓመት በርካታ ሂሳብ አያያዝ ግድፈቶች፣ የውስጥ ቁጥጥር ድክመቶችና እንዲሁም አፈጻጽሞች ከህግ አሰራር ውጭ የሆኑ ግዢ ክፍያ ችግሮች መኖሩን በክዋኔ ኦዲት ግኝት ሪፖርት መመልከት እንደተቻለም ወይዘሮ ፋጤ ስርሞሎ አስረድተዋል። የክልላችን ዋና ኦዲተር መስሪያ ቤት በ2015ና 16 በበጀት ዓመት የጸደቀውን በጀት የፋይናንስ አስተዳደር አዋጅ ደንብና መመሪያ በፈቀደው መሰረት በትክክል ስራ ላይ መዋሉን ለማረጋገጥ ባከናወነው ኦዲት በርካታ የሂሳብ አያያዝ ክፍተቶች፣ የውስጥ ቁጥጥር ድክመቶች፣ እንደውም አፈጻጸሞች ከህግ ከተዘረጋው አሰራር ውጭ የሆኑ ግዢ ክፍያ መኖሩን፣ የመንግስት ንብረት አያያዝ ችግር፣ ከህግ ውጭ ክፍያ መፈጸም፣ የጥሬ ገንዘብ ጉድለትና መሰብሰብ የሚገባው ገቢ በህጉ መሰረት አለመሰብሰብ ችግሮች መኖራቸውን ለምክር ቤቱ ከቀረበው የፋይናንስ ህጋዊነት፣ የክዋኔ ኦዲት ግኝት ሪፖርት መመልከት ተችሏል። በምላሽ አሰጣጥ ረገድም ከጊዜ ወደ ጊዜ እየተሻለ የመምጣት ሁኔታ ያለ ቢሆንም የአንዳንድ ኦዲት ተደራጊ መስሪያ ቤቶች ለኦዲት ሪፖርት ተገቢውን ምላሽ የማይሰጡ ተመላሽ ማድረግ ያለበት ጥሬ ገንዘብ ጉድለት ሙሉ በሙሉ የማያስመልሱ እና አስተዳደራዊና ህጋዊ እርምጃ የማይወስዱ እንዳሉ በተደረገው ክትትልና ቁጥጥር ማረጋገጥ ተችሏል። ተጠያቂነት በሌለበት የኦዲት ግኝት ብቻውን መፍትሄ ሊያመጣ እንደማይችል የተናገሩት ዋና አፈ ጉባኤዋ ብልሹ አሰራር እንዳይባባስ ግብረ ኃይሉ ጠንካራ የተቀናጀ ዕቅድ በማዘጋጀት በጋራ ሊሰራ ይገባል ሲሉም አሳስበዋል። የስልጤ ዞን ዋና አስተዳዳሪ አቶ ዘይነ ብልካ በበኩላቸው የፋይናንስ አሰራር ጉድለቶችን ለማረም ጠንካራ ላይ የቁጥጥርና ክትትል ስርዓት በመዘርጋት የተሰራ እንደሆነም ገልጸዋል። በዞኑ የ2017 በጀት ዓመት የኦዲት ግኝት ለማስመለስ ከታቀደው ከ24.4 ሚሊዮን በላይ ብር ተመላሽ መደረጉም አመልክተዋል። እኛም በየደረጃው የውስጥ ኦዲትን የማጠናከር የስነባር እና ጸረ ሙስና ኮሚሽን የሚያደርጋቸው እንቅስቃሴዎች በማጠናከር ያለን ሀብት በተገቢ የመጠቀም ስራዎች ስንሰራ ቆይተናል። ከዚህ ያለፉ ነገሮች የኦዲት ፋይንዲንጎች ሲኖሩ ደግሞ ይሄን ሊያስመልስ የሚችል ግብረ ኃይል በየደረጃው ሲሰራ ቆይተዋል። በዚህ አመት አቀደን የነበረው በኦዲት ፋይንዲንጎችን መነሻ በማድረግ ወደ 51 ሚሊዮን አካባቢ ለማስመለስ ጥረቶች አድርገናል። ከዚህ ውስጥ ወደ 24.4 ሚሊዮን አካባቢ አስመልሰናል። ወደ 26.6 ሚሊዮን አካባቢ ይቀራል። ይህን ለማስመለስ የተጀመሩ ጥረቶች አሉ።